ላም ጤና፣ የተከበራችው የተከበራችሁ ውድ ተመልካቾቻችን የወንጌል ማኞች ድምጽ ነው። የሰቱ መረጃዎች ይዘላችሁ ቀርብናል። ከመረጃዎቹ ጋር ቤተለም ደረጃ አብራችሁ ቆይት አደርጋለሁ። አብራችሁ ቆዩ። ወንጌላ ማኞች አማኞች ክርስቲያና ካውንስል ከኦሲሲ ጋር በመተባበር በደብረ ብርሃን ከተማ ለሚገኙ ከ7ሺ በላይ ተፈናቃዮች ልጆች እንዲሁም በተለያዩ ቤተክርስቲያናት ለሚገኙ ህጻናት ስጦታ አበረከተ። ባልደረባችን አማኑኤል ሌብሶ በስፍራው ተገኝቶ ነበር። እንደሚከተለው ያቀርበዋል። በሳማሪታን ፐርስ የሚመራው ኦፕሬሽን ክሪስማስ ሻል ፕሮጀክት በዓለም ዙሪያ ያሉ ልጆች በሌላው የዓለም ክፍል ለሚገኙና በተለያዩ ችግር ውስጥ ለሚያልፉ ልጆች ስጦታን እንዲያበረክቱ የሚያስችል ፕሮጀክት ነው። ሰኔ 14 ቅዳሜ ቀን በተካሄደው ስጦታን የማበረከት መርሃ ግብር ላይ ከ7 ሺህ በላይ ተፈናቃይ ህፃናት ከተለያየ ዓለም ካሉ ልጆች የተበረከቱላቸውን ስጦታዎች ተቀብለዋል። በኢትዮጵያ የኦሲሲ ተጠሪ የሆኑት ወይዘሮ ህይወት ጌታቸው እንዲሁም የኢትዮጵያ ወንጌል አማኞች የቤተ ክርስቲያናት ካውንስል የውጭ ግንኙነት ዘርፍ ኃላፊ የሆኑት መጋቢ አሸብር ከተማ በስፍራው በመገኘት መልእክትም አስተላልፈዋል። ከሁለት ዓመት ጀምሮ እስከ 14 ዓመት ያሉ ልጆችን የሚያካትተው ስጦታ የተለያዩና ልጆችን የሚያስደስቱ መጫወቻዎችን ያካትተ ነበር። በባቄሎ ወይንሸትና ና ቻይና በተሰኙ ካምፖች ስር በተደረገ ውስጦታ የመስጠት መርሃ ግብር ላይ ከልጆች ጋር መልካም የጨዋታ ጊዜ የነበረ ሲሆን በተጨማሪም ልጆች እግዚአብሔር ምን ያህል እንደሚወዳቸው የሚያስረዳ መልእክት እንዲደርሳቸው ተደርገዋል። በተጨማሪም ታላቅ ውስጦታ የተሰኘና እግዚአብሔር ለሰው ልጆች የሰጠው ትልቅ ውስጦታ ኢየሱስ እንደሆነ የሚያሳይ አጭር የልጆች መጽሐፍ ተበርክቶላቸዋል። ከልጆች ጋር ባደረግነው ቆይታም የተሰማቸውን ደስታ መታዘብ የቻልን ሲሆን፣ ወላጆችም በልጆቻቸው ደስታ መደሰታቸውን ገልጸውልናል። እውርት ሰኔ 15 በተደረገው መርሃ ግብር የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ከኦሲሲ ጋር በመተባበር በደብረ ብርሃን 07 ጠባሴ የሙሉ ወንጌል አማኞች ቤተክርስቲያን በመገኘት በቤተክርስቲያኒቱ ለሚገኙ ህፃናት ስጦታን አበርክተዋል። ወደ መቶ የሚጠጉ ልጆች በስፍራው በመገኘት ስጦታውን የተቀበሉ ሲሆን በቤተክርስቲያኒቱ ውስጥ ያልታቀፉ ልጆችም ስጦታውን ከተቀበሉት መካከል ይገኛሉ። በኢትዮጵያ የኦሲሲ ተጠሪ የሆኑት ወይዘሮ ህይወት ጌታቸው እንዲሁም የኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል የውጭ ግንኙነት ዘርፍ ኃላፊ የሆኑት መጋቢያ አሸብር ከተማ በቤተ ክርስቲያኒቱ ውስጥ በመገኘት መልእክት አስተላልፈዋል። ለልጆቹ እየተሰጠ ያለው ስጦታ እንጂ እርዳታ እንዳልሆነ የተናገሩት መጋቢ አሸብር ከተማ የስጦታው መራ ግብር ልጆችን ከማስደሰት ያለፈ እግዚአብሔር የሰጠንን ትልቁን ስጦታን ኢየሱስ ክርስቶስን ማሳየት እንደሆነ ተናግረዋል። በኢትዮጵያ የኦሲሲ ተጠሪ የሆኑት ወይዘሮ ህይወት ጌታቸው ለቤተ ክርስቲያኒቱ የተሰጡት ስጦታዎች ቤተ ክርስቲያኒቱ በአካባቢው ለሚገኙ ልጆችና ቤተሰቦቻቸው ወንጌልን ለመመስከር ጥቅም ላይ እንድታውል ያለሙ መሆናቸውን ተናግረዋል። በቤተክርስቲያኒቱ ክርስቲያኒቱ መደበኛ የእሁድ አምልኮ በተደረገው የስጦታ መርሃ ግብር ስጦታ ከመስጠት ባለፈ በልጆች አውድ ወንጌል ለልጆች ተሰብከዋል። ጉባኤውም ስጦታው ለልጆች እንዲደርስ ያደረጉትን የኢትዮጵያ ወንጌል አማኞች የቤተ ክርስቲያናት ካውንስልና ኢዮሲሲ ተወካዮችን ባርከዋል። ስጦታው የደረሳቸው ልጆችና ወላጆቻቸው የተሰማቸውን ደስታ ለዝግጅት ክፍላችን አጋርተዋል። ዛሬ ስጦታው ደርሶኛል። ውስጡ የዲስኪ ቦርድ እርሷስ እስኪ ብርቶ ደስ ብሎኛል። እግዚአብሔር ይባርካችሁን አመሰግናለሁ። የዛሬው ቀን በጣም ደስ ይላል። የመጀመሪያ ስጦታችን ኢየሱስ ነው። ሁለተኛ ደግሞ ለልጆች በእንዲህ አይነት መንገድ መምጣታችሁ በጣም ደስ ይላል። ልጆች ስጦታን መስጠትን እንዲለምዱ፣ ሁለተኛ ደግሞ የተሰጠንን ጌታ በአግባቡ የመረዳት አቅም ይኖራቸዋል። ለምን ስጦታ አንድያ ልጁን አይደል፣ እግዚአብሔር አብ ሰጠን። ስለዚህ እነሱ ደግሞ መስጠትን በዚህ መንገድ እንዲለማመዱ ትልቅ በር የከፈተ ነው እና በጣም ደስ ብሎናል። እኔ አራት ልጆች አሉኝ። አራቱም ልጆቼ አራት የማያምኑ ልጆች ይዘው መጥተዋል። እያንዳንዳቸው አንዳንድ ህጻናት ማለት ነው። ቀድሞው ወንጌል ይነግራሉ። አሁን ደግሞ ባለው መንገድ ወንጌል ያመጣናቸው በራሱ ስጦታ ኢየሱስ ክርስቶስ፣ የሁሉ ለዓለም የተሰጠን ስጦታ ኢየሱስ ነው። ይሄ ስጦታ እንዳይቀልባቸው ደግሞ እኛ ደግሞ ትንሽ የሆነ ነገር እንሰጣችኋለን፣ የፍቅር ስጦታ ህይወት የሚሆን የሚነበብ ቃል ያለው ምናምን ብለን ያመጣናቸው። ሰኔ 15 ከጠባሴ ሙሉ ወንጌል በተጨማሪም በ05 ሙሉ ወንጌል ቤተክርስቲያንም ለሚገኙ ልጆች ስጦታ ተበርክቶላቸዋል። ከሰዓት በደብረ ብርሃን ቃሌስ ቤተክርስቲያን በተደረገው ስጦታ የመስጠት መርሃ ግብርም በመቶዎች የሚቆጠሩ በተለያየ እድሜ የሚገኙ ልጆች ስጦታው ተበርክቶላቸዋል። ስጦታው ከተበረከተላቸው ልጆች መካከልም በወንጌል አማኝ ቤተሰብ ውስጥ ያላደጉ ልጆች ይገኙበታል። በስፍራ ያገኘናቸው ወላጆችና ልጆችም። በተሰጠው ስጦታ ደስተኛ መሆናቸውን አጋርተውናል። እንግዲህ ውድ ተመልካቾቻችን በዛሬው ቀን የነበረው የመስጠት መራግብ የሚመስል ይመስል ነበር። ልጆች በስጦታቸው ተደስተው ከዚሁ መጫወት ጀምረዋል። መልካም ጊዜ የነበረን። በሺዎች የሚቆጠሩ ልጆች የታሰበላቸውን ስጦታ ተበርክቶላቸው በደስታ ወደቤታቸው ተመልሰዋል ማለት ነው። ከእናንተ ጋር የነበርኩት እኔ አማን ለየብሰው ነበርኩ። ያዝ በመሃል ከደረሱን መረጃዎች የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከኦሮሚያ ሃይማኖት ተቋማት ጋር በመተባበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በመገኘት በጋራ ጉዳይ ላይ ውይይት አደረጉ። ሰኔ 16 ቀን 2017 ዓ ም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከኦሮሚያ ሃይማኖት ተቋማት ጋር በመተባበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከመንበረ ፓትርያርክ ብፁዕ አቡነ ሳዊሮስ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ጋር በሰላም ጉዳይ ላይ በተለይም በማህበራዊ ሚዲያ ላይ የሚነሱትን ግጭቶች በምክክር በውይይት መፍታት በሚቻልበት ሁኔታ ላይ መክረዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት የካውንስሉ ጽህፈት ቤት ኃላፊ ፓስተር ጌቱ ለማ ብፁን አቡነ ሳውሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትሪያሪክ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆኖ በመምጣታቸው የተሰማቸውን ደስታ በመግለጽ በሰላም ጉዳይ ላይ እንደ ሃይማኖት ተቋማት በርካታ ስራዎችን በጋራ እንሰራለን ሲሉ ገልጸዋል። በምክክራቸውም ብፁ አቡነ ሳውሮስ ልዩነታችንን በሰላማዊ መንገድ በምክክርና በውይይት መፍታት እንደሚቻል አንስተው በቀጣይም በአንድነት ብዙ ስራዎችን መስራት እንደሚቻል አንስተው እናመሰግናለን እንግዲህ ብፁዕ አባታችን ዛሬ የመጣ ነው። እንደ ኦሮሚያ ሃይማኖት ተቋማት ጉባኤ የቦርድ አባላት ነን። ባለፉት ስድስት ዓመታት አብረን በሃይማኖት ተቋማት ጉባኤ በኦሮሚያ የቦርድ አባልነት ውስጥ አብረን ስናገለግል ቆይተናል፣ ስንሰራ ቆይተናል። ጥሩ ጊዜዎችን ፈጣሪ ሰጥቶን በተለይም በሀገር ሰላም ጉዳይ በሃይማኖት ተቋማት መካከል ስለሚኖረው አንድነት ህብረት፣ በጋራ ተያይዘን ከመስራት አንጻር ብዙ ስንሰራ ቆይተናል። መልካም ጊዜ ያሳልፈናል። ዛሬ እርስዎ ወደዚህ ወደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽህፈት ቤት ዋና ስራ አስኪያጁ ነው ወደዚህ በመምጣቱ እንደ ኦሮሚያ ሃይማኖት ተቋማት ጉባኤ የተሰማን ደስታ ለመግለጽ አብረን ደግሞ በጸሎትም አብረን እንዳለን በሚያስፈልግ ነገር ቦርዶ አብሮት እንዳለ እንዲሁ ለማሳሰብ ነው። በሁለተኛ ደረጃ በዚህ በሃይማኖት ተቋማት ጉባኤ ውስጥ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል እና ሌሎችም የተቋሙ አባላት አሉ። በሃይማኖት ተቋማት መካከል በየጊዜው የሚነሱ የተለያዩ አላስፈላጊ የሆኑ ጥላቻዎች አሉና እነዚህን ጥላቻዎች አስመልክቶ ከዚህ በኋላ ተመካክረን፣ ተቀራርበን፣ ተነጋግረን በውይይት የትኛውም ችግሮች በጋራ እንደምንፈታ ይህንኑ ሀሳብ በሁለተኛ ደረጃ ለማንሳት ነው። በርሶ አገልግሎት ዘመን በሃይማኖት ተቋማት ውስጥ አንድነትና ህብረት ሰላም ሰፍኖ የሃይማኖት ተቋማቶች ሰላም በመስበክ ሰላምን በማስተማር ተከታዮቻችን የሰላም እሴት ሰባኪዎች ሆነው በጋራ መቆም እንዲችሉ በማድረግ ረገድ በዚህም ጉዳይ ለመነጋገር ነው የመጣ ነው። እዚህም ስለተቀበሉን እጅግ አድርጌ አመሰግናለሁ። ተቋማት ዘ የቦርድ አባላት እጅግ ስለመጣችሁ እንኳን ደስ አለህ፣ እንኳን ለዚህ ደረስክ ብላችሁ ስለመጣችሁ እጅግ በጣም አመሰግናለሁ። እግዚአብሔር አክብርልን። ያው እውነት ነው የኢትዮጵያ ሃይማኖቶች ተቋማት እንግዲህ የሁላችንም ተቋማቱ አላማ ያው ሰላም ነው የሚሰብከው የሚያስተምረው አገልግሎት ሁሉ መንፈሳዊ ነው። የሚያገለግሉ ህዝብን ነው መንፈሳዊ ህዝብን የማገልገል ስራ ነው የሚሰራው እና ያው ቅድሚያ ማስቀደም ያለብን ስለ ሰላም ነው። እርስ በርስ መለያየት መጣላት ሳይሆን እርስ በርስ ተስማምተን የራሳችን እምነት እንዳለ ሆነው መስማማት ያስፈልጋል። መስማማት ደግሞ ለቤተክርስቲያናችን፣ ለአብያተ ክርስቲያናችን፣ ለህዝባችን ትልቅ ጠቀሜታ ነው የሚሰጠው። ዋና ትልቁ ሰላም ነው። አንዱ እምነት ሌላውን እምነት መንቀፍ እግዚአብሔር አይወድም። መንፈሳዊያን ስራ አይደለም ይሄ። ስለዚህ ተስማምተን በጋራ የምናመልከውን አምልከን ሁላችን በጋራ የምናመልከው ፈጣሪያችንን ነው። ስለዚህ ስራችን መንፈሳዊ ነውና ለህዝባችን የሚበጀው ለሀገራችን የሚበጀው ሰላም ነው፣ መስማማት ነው፣ መደጋገፍ ነው፣ መፈቃቀር ነው። እግዚአብሔር ሁሉም ጋር አለ ማለት ነው። ሁሉም ጋር እግዚአብሔር አለ። ምናምነውን አምነን ሀገራችንን የሚበጀው ለህዝባችን የሚበጀው ሰላም መስራት ሰላም እንዲፈጠር ማድረግ ተገቢ ነው እና አሁን ማስተርጌትነት ያሉት እውነታቸውን ነው። ተገቢ ነው እና ብዙ ጊዜ መነቃቀፍ አለ፣ እርስ በርስ መነቃቀፍ እርስ በርስ መስተዳደብ አንዱ እምነት ሌላውን እምነት መንቀፍ መስደብ፣ ይሄ በጣም ብዙ ጊዜው ነው። ብዙ ጊዜው ነው እና ቀርቦ ደግሞ ይሄንን ለማስተካከል ቀርበን ተገናኝተን መወያየት፣ መነጋገር፣ መመካከር በጣም ትልቅ ስራ ነው እና አሁንም ቢሆን በኛ በኩል ያሉትን አባላት ብዙ አባቶች አሉ። የሕግ ባለሙያ አለ፣ ሌላም ሌላም አለ። አባቶች አሉ፣ ብፁዓን ሊቃነ ጳጳሳት ከፓትርያርኩ ጀምሮ አሉና ተቀራረበን መነጋገሩ በጣም ጥሩ ነው እና አንዱ የአንዱን እምነት መስደብ መነቃቀፍ ተገቢ ስላልሆነ ጥሩ አጀንዳ ነው፣ ጥሩ ሀሳብ ነው ይሄ የተሰጠን ዛሬ። እንስማማበትን እንታለን እንፈልገዋለን ይሄን ሀሳብ። ስለዚህ ጥሩ ነው እንሄድበታለን። ለወደፊት ይህንን ስለ ሀሳብ ስላመጣችሁን እጅግ እናመሰግናለን። ያው የኦሮሚያ የሃይማኖት ተቋማት ጉባኤ ያው አብረን በሰርጌትነት እንዳሉ በጋራ በሰላም በስምምነት ነው ስንሰራ የቆየ ነው። በችግር በተፈጠረበት ሀገር አካባቢ የተጣሉትን በማስታረቅ በየአቅጣጫ ያሉትን ችግሮች በመፍታት በጋራ ነው ስንሰራ የቆየ ነው። እናንተ ደግሞ አክብራችሁ ዛሬ እንኳን ደስ አለ ለማለት ስለመጣችሁ እጅግ በጣም አመሰግናችኋለሁ። እግዚአብሔር አክብርልኝ እድሜ ከጤና ጋር ይስጥልኝ። በጣም እጅግ አመሰግናለሁ። እግዚአብሔር አክብራችሁ። ስለዚህ መልካም ነው። የኛ የሃይማኖት ስራም ሰላም ነው፣ ስለ ሰላም ስለሆነ በሚቀጥለው ጊዜ ተገናኝተን እንመካከራለን፣ እንነጋገራለን። እና በእኛ ዘመን በእኛ ጊዜ ሁሉ ነገር ሰላም መሆን አለበት። የተጣሉትን መታረቅ አለባቸው። ችግር ሁሉ መፈታት አለበት። በተለይ ደግሞ ከሌላው እምነት ጋር ኦርቶዶክስ ሃይማኖት በጣም ተግባብቶ አብሮ መስራት በጣም ያስፈልገዋል። ይሄ መድኃኒቱ ይሄ ነው። እና በጋራ ሆነን ከሰራን ብዙ ስራ መስራት እንችላለን። በጋራ ተደጋግፈን እየተነጋገርን ብዙ መስራት ይቻላል። ስለዚህ እግዚአብሔር አምላክ ሰላሙን፣ ፍቅሩን፣ አንድነቱን እንዲያመጣልን መስማማቱን እንዲያድለን ያሰምነውን ሁሉ እንዲያሳካልን ስራችን ሁሉ እግዚአብሔር እንዲያቃናልን የእሱ ቅዱስ ፈቃዱ ይሁልን። እግዚአብሔር አክብርልን። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልማት ኮሚሽን ከእጅ ስራ ጋር በመተባበር ከተለያዩ ቤተ እምነቶች ለተውጣጡ ሰላሳ ወጣቶች በሰላም ግንባታና ግጭት አፈታት ላይ ስልጠና ሰጠ። ሰኔ 10 ቀን 2017 ዓ ም የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልማት ኮሚሽን ከእጅ ስራ ጋር በመተባበር ከተለያዩ ቤተ እምነቶችና ከሚመለከታቸው ሴክተሪ መስሪያ ቤት ከተውጣጡ ሰላሳ ለሚሆኑ ወጣቶች አድቮኬሲ በሚል ርዕስ እና ለ22 የእምነት አባቶች የግጭት ቅድመ መከላከል በሚል ርዕስ ስልጠናው ተሰጥተዋል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ልማት ኮሚሽን የሰላም ፕሮጀክት አስተባባሪ በሆኑት አቶ ስለሹ መርጋና የአዳማ ከተማ ልማት ኮሚሽን ስራ አስኪያጅ አቶ እዮብ ውብሸት ስልጠናውን ሰጥተዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ልማት ኮሚሽን ላለፉት ሶስት ዓመታት ከሰላም ሚኒስትሪ ጋር በመፈራረም በተለያዩ የሃይማኖት ተቋማት መካከል አብሮ የመኖርና መግባባትን ለማስፈን በርካታ ስልጠናዎችን በግጭት አፈታትና ሰላም ግንባታ ላይ በሁሉም ክልሎች እየሰራ እንደሚገኝ ተጠቅሷል። መረጃውን ከኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ማህበራዊ ትስስር ላይ ያገኘ ነው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ቤተክርስቲያን ማዕከላዊ ሰሜን ኢትዮጵያ ሲኖዶስ ለሶስት አገልጋዮች የቅስና ሹመት ተሰጠ። ሰኔ 15 ቀን 2017 ዓ.ም በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ማዕከላዊ ሰሜን ኢትዮጵያ ሲኖዶስ ለቃሉና ቅዱሳት ሚስጥራት አገልግሎት እንዲያግዝ ለሶስት አገልጋዮች የቅስና ኃላፊነት ተሰጥቷል። የቅስና ኃላፊነቱን የመስጠት ስነ ስርአቱ በከሚሴ ማህበረ ምዕመናን የተካሄደ ሲሆን አገልጋዮቹም ከቤተክርስቲያኒቷ ፕሬዚዳንት ቄስ ዶክተር ዮናስ ይገዙ የቅስና ኃላፊነታቸውን ተቀብለዋል። የቤተ ክርስቲያንቷ ምክትል ፕሬዚዳንት ቄስ ታሪኩ ቶሎሳ የወንጌልና ቴዎሎጂ መምሪያ ዳይሬክተር ቄስ ዶክተር ለሊሳ ዳንኤልን ጨምሮ የሲኖዶሱ ፕሬዚዳንትና አመራሮች የኢሉባቦር ቤቴል ሲኖዶስ ፕሬዚዳንት በስፍራው በመገኘት ለእጩ ቀሳውስ ውስጥ እጅ በመጫን ጸልየዋል። በሰሜን ኢትዮጵያ እየሰፋ ስላለው የወንጌል አገልግሎት ለቃሉ ለረኝነትና ና የቅዱሳት ሚስጥራት አገልግሎት ስለተጠሩት አገልጋዮች የእግዚአብሔር ስም እየተመሰገነ ይሁን ስትል የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ በማህበራዊ ትስሯ ላይ አስፍራለች። የተከበራቸው ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች የምናልፍ ይሆናል። በሶሪያ በአጥፍቶ ጠፊ በአንድ ቤተ ክርስቲያን ላይ በደረሰው ጥቃት ከሀያ በላይ ክርስቲያኖች መገደላቸው ተገለጸ። ባልደረባችንን አማኑኤል ሌብሶ ዝርዝር አለው። በአንዲት የሶሪያ ቤተክርስቲያን ላይ በደረሰ የአጥፍቶ ጠፊ የቦምብ ጥቃት አማካኝነት ሀያ ሁለት ሰዎች ህይወታቸው ያለፈ ሲሆን በርከት ያለ ቁጥር ያላቸው ሰዎችም ከፍተኛ ጉዳት እንደደረሰባቸው ተነግረዋል። በማር ኤልያስ የግሪክ ኦርቶዶክስ ቤተክርስቲያን ለደረሰው ለዚህ ጥቃት አይስ የተወቀሰ ሲሆን፣ ቤተክርስቲያኒቱም በደማስቆ በሚገኝ ቀደምተ ክርስቲያኖች ስፍራ ላይ ነበር የምትገኘው። ጥቃቱ የተፈጸመውን በቤተክርስቲያኒቱ ውስጥ ምእመናን በተገኙበት በእሁድ የጸሎት ፕሮግራም ላይ መሆኑ ጉዳቱን አስከፊ አድርጎታል። የቀድሞው የበሽር አላሳድ መንግስት ከስልጣን ከተወገደበት ጊዜ አንስቶ በሶሪያ በክርስቲያኖች ላይ እንደዚህ አይነት ጥቃት ሲደርስ ይህ ለመጀመሪያ ጊዜ ነው። የሶሪያ የሀገር ውስጥ አገልግሎት እንደተናገረው ጥቃት አድራሹ የእርሱን ጨምሮ የሌሎች የሁለት ክርስቲያኖችን ህይወት የቀጠፈውን ቦምብ ከማፈንዳቱ በፊት ቤተ ክርስቲያኒቱ ውስጥ ተኩስ ከፍቶ ነበር። ከሟቾች መካከልም ህጻናት ይገኙበታል። ኢንተርናሽናል ክርስቲያን ኮንሰርንስን በበኩሉ በሶሪያ ክርስቲያኖችን ያለመ የመጀመሪያ አጥፍቶ ጠፊ ጥቃት ነው በማለት ግድያውን ገልጸውታል። የሶሪያ ፕሬዚዳንት የሆኑት ሻህ አህመድ አልቻርሳ በበኩላቸው የተከፈተውን ጥቃት ያወገዙ ሲሆን ጥቃቱ በመላው ሶሪያውያን ላይ የተፈጸመ ጥቃት ነው በማለት ተናግረዋል። መረጃውን ከክርስቲያን ቱዲ ያገኘ ነው። በመጨረሻ በህንድ በየቀኑ ቢያንስ ሁለት ክርስቲያኖች ላይ ጥቃት እንደሚደርስ ተገለጸ። ማኖል ሌፒሶ ተጨማሪ አለው። በያዝነው የፈረንጆቹ አመት በህንድ በየቀኑ ከሁለት ያላነሱ ጥቃቶች ክርስቲያኖች ላይ እንደሚደርሱ የሚያሳዩ ሪፖርቶች ይፋ ተደርገዋል። በፈረንጆቹ 2025 የመጀመሪያዎቹ አምስት ወራት ብቻ 313 ጥቃቶች መፈጸማቸው ሪፖርት እንደተደረገለት መሰረቱን ኒው ዴሊ ያደረገውና በተለያዩ የክርስትና ቤተ እምነቶች ስር ያሉ ክርስቲያኖችን የሚያገለግለው የዩናይትድ ክርስቲያን ፎረም አስታውቋል። የጥቃቶቹ ድግግሞች በባለፉት አስርተ ዓመታት በከፍተኛ ቁጥር እያሻቀበ እንደሚገኝ ዩሲኤፍ ያወጣው መግለጫ ያሳያል። ድርጅቱ በፈረንጆቹ 2024 834 የጥቃት ሪፖርቶች የደረሱት ሲሆን በ2023 734፣ እንዲሁም በ2022 601 ሪፖርቶች ደርሰውት ነበር። የዩሲኤፍ ሀገር አቀፍ መሪ የሆኑት ማይክል በበኩላቸው ከፍተኛ የሆነ የጥላቸው የደቦ ጥቃትና ማብራዊ ማግለል የሚደርስባቸው ውታር ፕራዲሽ እና ቻቲስ ጋር የተሰኙ አካባቢዎች እንደሆኑ ተናግረዋል። በ2004 ኡታር ፕራዴሽ 29 ጥቃቶችን በማስመዝገብ ለክርስቲያኖች አደጋች በመሆን ቀዳሚውን ስፍራ ያዘች ሲሆን 165 ጥቃቶችን በማድረስ ደግሞ ቻቲስ ጋር ይከተላል። በያዝነው የፈረንጆቹ አመት የመጀመሪያዎቹ አምስት ወራት ውስጥ ብቻ በኡታር ፕራዴሽ 58 ጥቃቶች የተዘገቡ ሲሆን በቻቲስ ጋር የሚገኙ ክርስቲያኖች 64 ያክል ጥቃቶችን አስተናግደዋል። ክርስቲያን አክቲቪስት እንደሆነው እንደ ሚናክሺ ሲን ከሆነ በኡታር ፓርዴሽ አብዛኛውን ጊዜ ክርስቲያኖች ላይ ጥቃት የሚደርሰው ሃይማኖትን በግድ ለማስቀየር ሞክረዋል በሚል ነው። እንደ አውሮፓውያን አቆጣጠር በ2022 የህንድ ጠቅላላ ፍርድ ቤት በግዳጅ ሃይማኖትን አስቀይረዋል ለተባሉ ሰዎች መረጃ እንዲ መጡ የፌዴራልና የግዛት መንግስት አካላትን የጠየቀ ቢሆንም አንድም የፌዴራል ሆነ የግዛት መንግስት ማስረጃ ማቅረብ አልቻልም ሲልም ሚናክሽ ይናገራል። ከ28ቱ የህንድ ግዛቶች 12ቱ የሚሆኑት ሃይማኖት መቀየርን በህግ ይከለክላሉ። አብዛኛዎቹም ከልከ ግዛቶች የህንዱ እምነት በሚከተሉ አስተዳደሮች የሚመሩ ናቸው። ጽንፈኛ የህንዱ እምነት ተከታዮችም ሃይማኖት የመቀየርን ህግ ተገን አድርገው ክርስቲያኖች ላይ ጥቃት እንዲደርስ አድርገዋል በሚልም ይወቅሳሉ። መረጃውን ከክርስቲያን ፖስት ያገኘነው የተከበራችሁ ተመልካቾቻችን ለዛሬ ዝንላችሁ መረጃዎች ይህንን ይመስል ነበር። ቤተለም ደረጃ ከመላዊ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ አድርገናል። ማንኛውም መረጃዎች እንዲዘገብላችሁ የምትፈልጉ ተመልካቾቻችን ከታች ባለው ስልክ ቁጥር ልታሳውቁን ትችላላችሁ። ከቀሪ ቫንጀሊካል ፕሮግራሞች ጋር መልካም ቆይታ